ቤት ሀዘን ጠፋ ብሎ የሚያለቅሰዋል። ቤት የችግር ጠፋ፣ ቤት መከራ ጠፋ፣ ምቾት ብቻ ሆነ ብሎ የሚጨነቅ ሰውራ ንስሐ አልገባንም። ሟቾች ነን። እነዚህ ህጻናት አይደሉም ለመቁረብ መሰለፍ ያለባቸው፣ እኛ ኃጢአተኞቹ ነን። እነሱ ማ ጻድቃን ናቸው፣ ንጹሐን ናቸው። ምን ያስቸግራል? ጠላት ደግሞ ሰዎችን ከሚያስታቸው ትላልቅ መንገዶች አንዱ ጊዜ አለኝ ብሎ ማሰብ ነው። ጊዜ የለንም ክርስቲያኖች። ክርስቲያን ነገ የሚባል ቀን የለውም። ነጋችን በእግዚአብሔር መንግስት ብቻ ነው። በጣም አላዋቂዎች ከመሆናችን የተነሳ ጤና ስናገኝ ሰላም ስናገኝ ህይወት ስናገኝ እግዚአብሔር አብሮን ያለ፣ ደግሞ አንዳች ከጎደለብን አንዳች ከቸገረን አንዳች ካጣን የሆነ ነገር ካሳዘነን ደግሞ እግዚአብሔር የራቀን እግዚአብሔር የተውን የሚመስለን ሰዎች አለን። ክርስቲያኖች ያጣን እኮ እግዚአብሔርን መፍራት ነው። ፈሪሃ እግዚአብሔር እኮን ያጣን። በድለን የሚፈረድብን አይመስለንም። አጥፍተን የሚፈረድብን አይመስለንም። የምንሞት አይመስለንም። ሞተን ወደ ዝና ለማየቅዳት የምንገባ አይመስለንም። እግዚአብሔር ግን ይፈርዳል። እግዚአብሔር ግን ይቀጣል። ጽድቅ ፍርዱ ለዘላለም ጸንቶ የሚኖር ነው። መሐሪ እንደሆነ ሁሉ ፈራጅ ነው። መቅደሱን አንልመደው፣ አውደምረቱን አንልመደው፣ አንደፋፈረው። እግዚአብሔር አምላክ የሚደፈር አምላክ አይደለም። ሁሌ ማለዳ አዲስ የሆነ አምላክ ነው። ፍሩት። የሚፈራ አምላክ ነው። እግዚአብሔር አምላክ ቅርብ የሆነውን ያክል የሚወደድ የሆነውን ያክል የሚፈራ አምላክ ነው። ትንሽ ችግር ሲደርስብት ኃጢአቴ ስለበዛ ነው እግዚአብሔር ትፌኝ ነው እንላለን እውነት ነው። እግዚአብሔር ሊቀጣ ይችላል። እግዚአብሔር አንድ ስለ ጥፋታችን ፈተናን መዓትን ሊያመጣ ይችላል። ግን ክርስቲያኖችን እና እናንተ የምንኖረው እንደ ጽድቃችን መጠን እንደ ቅድስናችን መጠን አይደለም። ቅድስናችን ሲበዛ፣ ንጽህናችን ሲበዛ ሁሉ ነገር ደልቶን የምንኖር፣ ኃጢአታችን ሲበዛ ደግሞ በትንሽ ነገር የምንቀጣ ይመስለን። ሰዎች አለ ጌታዬ፣ ምን በድዬ ነው ለማለት የምንደፍረው እኮ። ምን በድዬ ነው ብላችሁ አታቁ። እግዚአብሔርን ምን በድዬ ነው አይባልም እኮ። ብዙ በድመን አለ እግዚአብሔር ጤና ቢሰጠን እግዚአብሔር ሰላም ቢሰጠን እግዚአብሔር ሀብት ቢሰጠን እግዚአብሔር ትዳር ልጅ ቢሰጠን በጎ የሆነውን መልካም የሆነውን ነገር ሁሉ ቢያደርግልን በራሳችን ያደረግን በራሳችን ያመጣነው መስሎን የቆምን መስሎን እንዳንጠፋ። ሀብት ያልፋል፣ ጤና ያልፋል፣ ሰላም ያልፋል፣ እድሜ ያልፋል፣ ውበት ያልፋል። ሁሉ ነገር ሲያልፍ ግን ማያልፍ አንድ ነገር አለ እሱም እግዚአብሔር አምላክ ማንም የቆመ ቆሞ የሚመስለው እንዳይወድቅ ይጠንቀቅ። በራሱ የቆመ የለም። ሁሉም ሰው የቆመ በእግዚአብሔር ትከሻ ላይ ነው። እየሰማችሁ ይሁን ክርስቲያኖች፣ ማንም በራሱ የቆመ የለም። ወደ እግዚአብሔር ለመግባት ብቸኛ ዋስትናችን ንስሓችን ነው። ብቸኛ ዋስትናችን ሥጋ ወደሙ ነው። በእግዚአብሔር ሐሳብ በእግዚአብሔር ፈቃድ መመላለስ መቻላችን ርትዕት በሆነች ሃይማኖት መኖራችን ብቻ ነው። እከሌ ካህን ነው እከሌ ዲያቆን ነው ዘማሪ ነው መምህር ነው ሀብታም ነው ዳ ነው ቀይ ነው ጥቁር ነው አይንም ፊትን አይቶ ሳያዳላ እንደ ስራ መጠን እንደ ለእያንዳንዱ ያሸክማል። ስለዚህ በፍርሀት ኑሩ እስከ መቼ በእንግድነታችሁ ዘመን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክቡር አባታችን መላከ ሰላም መምህር አይነው ሁሉ የዚህ ታላቅ ቤተ ክርስቲያን አስተዳዳሪ ክቡር መምህራችን ሊቀ ሥዩማን ኪሮዝ፣ ክቡር ቤተ ክርስቲያናችን ዋና ጸሐፊ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት መምራን ወንጌል ሊቃውንት ደባትር ሁላችሁንም በሉል ዘንድ ፍጹም ሰላም ሰላም ላችሁ እንደምናረፈዳችሁ እንደምናደራችሁ፣ አሜን። መንስገኔ ገንዘቡ የሆነ ሉል እግዚአብሔር አምላካችን ስሙ ከመድረስ ካሪያም በቅዱሳኑና በእኛ በደካሞቹ አንደበት የተመሰገነ የተከበረ ከፍ ከፍ ያለ ይሁን። እሺ፣ ያው ሊቃውንቱ በማህሌት በመስጋናን ያደሩት መምናንም ስንቆም ነበር። ስለዚህ ረጅም ሰዓት አንወስድም። እግዚአብሔር አምላካችን ቢረዳ እና ቢፈቅድልን ዛሬ ዲያቆኑ ካነበቡ መጽሐፍ ቅዱስ ክፍል ውስጥ አንድ ኃይለ ቃል ወስደን በጣም በጥቂት ደቂቃ ብቻ እንነጋገራለን ማለት ነው። እግዚአብሔር አምላክ በመካከላችን ተገኝቶ የሚረባንን የሚጠቅመንን ፍሬ የምናፈራበትን ቃሉን እንዲያስተምረን ቅዱስ ፈቃዱን ነው። መነሻ የምናደርገው ኃይለ ቃል በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር አስራ ሁለት ላይ ያለ ኃይለ ቃል ነው። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ኃይለ ቃሉ ከላይ ጀምሬ ላንብላችሁ። ወንድሞች ሆይ ይህንን ታውቁ ዘንድ ወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመና እና በባህር ተጠመቁ። ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና፣ ያም ማለት ክርስቶስ ነበረ። እግዚአብሔር ግን ከነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። እነዚህ ክፉም ነገር እንደተመኙ ደግሞ እኛ እንዳንመኝ ይህ ምሳሌ ሆነልን። ሕዝቡም ሊበሉ ሊጠጡ ተቀመጡ ሊዘፍኑም ተነሱ ተብሎ እንደተጻፈ ከነርሱ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁ። ከነርሱም አንዳንዶቹ እንደሴሰኑ በአንድ ቀንም ሁለት እልፍ ከሶስት ሺህ እንደወደቁ አንሴስም ከእነርሱም አንዳንዶቹ ጌታን እንደተፈታተኑት በእባቦችም እንደጠፉ፣ ጌታን አንፈታተን። ከእነርሱም አንዳንዶቹ እንዳንጎረጎሩ እንዳንጎራጎሩ በሚያጠፋውም እንደጠፉ፣ አታንጎራጉሩ። ይህም ሁሉ እንደምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብን ሊገሰል ተጻፈ። ስለዚህ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ይችላል ስለ ቃሉ ምን ጊዜ አምላካችን ስሙ የተመሰገነ ነው። እንግዲህ ሐዋርያው ቅዱስ ጳውሎስ አስቀድሞ ህዝበ እስራኤል በእግዚአብሔር አምላክ በጸናች ክንድ ከግብጽ ምድር ወጥተው በበረሃ መጓዛቸውን እግዚአብሔር አምላክ ቀኑን በደመና እየጋረደ ሌሊቱም በብርሃን ፋና እየመራ ሰማያዊ መናን እየመገበ ከአለት ውሃን እያፈለቀ እንዳኖራቸው እንዳመጣቸው እግዚአብሔር እንዳከበራቸው ከፍ ከፍ እንዳደረጋቸው ከነገረን በኋላ እግዚአብሔር ግን ከነሱ ከሚበዙት ደስ አልተሰኘባቸውም ማለት ነው። እነዛ ሁሉ ህዝብ እግዚአብሔር ይህን ሁሉ ያደረገላቸው ሰዎች እግዚአብሔር ደስ አላሰኙትም እግዚአብሔር በእነሱ ደስ አልተሰኘም ምክንያቱም በበረሃ ወድቀዋልና ይላል ኦሪት ዘጸአትን ስናነብ ከግብፅ ምድር የወጡ ሽማግሌዎቹ ህፃናቱ ከ21 ዓመት ታች ያሉት ህፃናት ሴቶቹ ሌዋውያኑ ካህናቱ ሳይቆጠሩ ጦረኞቹ ብቻ ጦር ይዘው መዋጋት የሚችሉት ብርቱ ወንዶች ብቻ 600 ሰዎች ነበሩ አጠቃላይ ሴቶቹ፣ ካህናቱ ምናምን ሲቆጠሩ ወደ ሁለት ሚሊዮን የሚጠጋ ህዝብ ነው ከግብፅ ምድር የወጣው። እድሜያቸው ከሀያ አንድ አመት በላይ ከሆኑ ሰዎች መካከል ግን ከግብጽ ምድር ወጥተው ከአርባ 40 አመት በኋላ ከነአን የገቡት እያሱና ካሌብ ብቻ ናቸው። ያው ሁሉ ህዝብ አልቆ ማለት ነው። ከነአንን የወረሱት እያሱና ካሌብ እንዲሁም በበረሃ ላይ የተወለዱ አሊያም ደግሞ ከግብጽ ሲወጡ እድሜያቸው ከሀያ አንድ አመት በታች የነበሩ ህጻናት ብቻ ናቸው። የቀረው ህዝብ እንዳለ በበረሃ አለቀ። ወደቀ። እግዚአብሔር ላይ አንጎራጉሮ እግዚአብሔር ላይ አጉሮም ደግሞ እግዚአብሔር ላይ አምጾ በድሎ ጠፋ፣ ሞታ አለቀ። እግዚአብሔር ከፍ ሊያደርጋቸውም እነሱ ግን ግን ከፍ አላሉም። እግዚአብሔር ቢያከብራቸውም እነሱ አልከበሩም። እግዚአብሔር ቢያኖራቸው እነሱ በእግዚአብሔር ሀሳብ ለመኖር ፈቃደኞች አልነበሩም። ስለዚህ እግዚአብሔር አምላክ አጠፋባቸው አጠፋቸው ይለንና ይሄ ታሪክ የተጻፈልን ግን ለእኛ ምሳሌ እንዲሆነን ነው። እነሱን ልጠፉ እንዳንጠፋ ከነሱ ሕይወት እንድንማር ነው ይልናል ቅዱስ ጳውሎስ። እግዚአብሔር ጤና ቢሰጠን እግዚአብሔር ሰላም ቢሰጠን እግዚአብሔር ሃብት ቢሰጠን እግዚአብሔር ትዳር ልጅ ቢሰጠን በጎ የሆነውን መልካም የሆነውን ነገር ሁሉ ቢያደርግልን በራሳችን ያደረግን በራሳችን ያመጣነው መስሎን የቆምን መስሎን እንዳንጠፋ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። በራሱ የቆመ የለም። ሁሉም ሰው የቆመው በእግዚአብሔር ትከሻ ላይ ነው። እየሰማችሁ ነው ክርስቲያኖች። ማንም በራሱ የቆመ የለም። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ አለ። ማንም ሰው የዳነ ቢመስለው እንዳይሞት ይጠንቀቅ። ማንም ሰው የኖረ ቢመስለው እንዳይሞት ይጠንቀቅ። ከእግዚአብሔር ጋር ያለ ቢመስለው እግዚአብሔርን እንዳያጣ ይጠንቀቅ። በጣም አላዋቂዎች ከመሆናችን የተነሳ ጤና ስናገኝ ሰላም ስናገኝ ህይወት ስናገኝ እግዚአብሔር አብሮ ነው ያለ፣ ደሞ አንዳች ከጎደለብን አንዳች ከቸገረን አንዳች ካጣን የሆነ ነገር ካሳዘነን ደሞ እግዚአብሔር የራቀን እግዚአብሔር የተውን የሚመስለን ሰዎች አሉ። ትንሽ ችግር ሲደርስብን ኃጢአቴ ስለበዛ ነው እግዚአብሔር ትክኝ ነው እንላለን። እውነት ነው እግዚአብሔር ሊቀጣ ይችላል። እግዚአብሔር አምላክ ስለጥፋታችን ፈተናን ማዕት ሊያመጣ ይችላል። ግን ክርስቲያኖች፣ እኔና እናንተ የምንኖረው እንደ ጽድቃችን መጠን እንደ ቅድስናችን መጠን አይደለም። ቅድስናችን ሲበዛ ንጽህናችን ሲበዛ ሁሉ ነገር ደልቶን የምንኖር የምንኖረው ኃጢአታችን ሲበዛ ደግሞ በትንሽ ነገር የምንቀጣ ይመስለን ሰዎች አሉ። ጌታዬ ምን በድዬ ነው ለማለትም የምንደፍረው እኮ ነው። እዛ ምን በድዬ ነው ብላችሁ አታውቁ። እግዚአብሔርን ምን በድዬ ነው አይባልም እኮ ብዙ ወድ አለ። እንደ ኃጢአታችን መጠን እንደ በደላችን መጠን የሚገባን ቅጣት ይሄ ብቻ አይደለም። አለማውጣችን ነው። እግዚአብሔር ያደረገልን በጎ ነገር እግዚአብሔር የሰጠን ምሕረት ሁሉ ለመዳን ተስፋ እንዲሆንን እንጂ ደህና ብለን ተስፋ ቆርጠን እንድንቀመጥ ወይ ደግሞ ጅግራችን አላስፈን ወደ ሞት እንድንጓዝ አይደለም። ሐዋርያው ቅዱስ ጴጥሮስ ሲናገር በመጀመሪያ መልእክቱ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ፊትን አይቶ ሳያዳላ በሁሉ በእያንዳንዱ እንደ ስራው መጠን የሚፈርደውን እግዚአብሔርን አባት ብላችሁ ብትጠሩ እንግዲያውስ በእንግድነታችሁ ዘመን በፍርሃት ኑሩ አለ። ኑሩ በፍርሃት ኑሩ ተባልን። እየፈራችሁ ኑሩ ተባለ። ደስ ብሏችሁ ጋር ተባለ። ምክንያቱም እናንተ አባት አምላክ ብላችሁ የምትጠሩት እግዚአብሔር አምላክ የሰው ፊት አይቶ ሳያዳላ የሚፈርድ አምላክ ነው። እከሌ ካህን ነው፣ እከሌ ዲያቆን ነው፣ ዘማሪ ነው፣ መምህር ነው፣ ሀብታም ነው፣ ዳህ ነው፣ ቀይ ነው፣ ጥቁር ነው፣ አይንም ፊትን አይቶ ሳያዳላ እንደ ሥራ መጠን እያንዳንዱ ያሸክምሃል። ስለዚህ በፍርሃት ኑሩ ያለ። እስከ መቼ በእንግድነታችሁ ዘመን ነው። እስክታምኑ እግዚአብሔርን እስክታገኙ በፍርሃት ኑሩ። ካገኛችሁ በኋላ ችግር የለውም ማለት አልተባልንም። በእንግድነታችሁ ዘመን በፍርሃት ኑሩ ይተባሉ ክርስቲያኖች። የእንግድነት ዘመን መቼ ነው? የእንግድነት ዘመን ማለት እኮ እድሜ ልክ ማለት ነው። እድሜ ልክ ማለት ነው። እዚች ምድር ላይ ቤት ኖሮት የሚኖር ሰው የለም። ርስት ያለው ሰው የለም። ሁሉም እንግዳ መጻተኛ ነው። ያቆምት ዘናዎቹ ኦሪት ዘፍጥረት ምዕራፍ 47 ላይ ልጁ ዮሴፍ ወደ ግብፅ ምድር ካስጠራው በኋላ ሀብቱን፣ ንብረቱን፣ ልጆቹን ሰብስቦ ከመጣ በኋላ ዮሴፍ ከንጉሱ ከፈሮን ጋር ላስተዋውቅህ ብሎ አባቱን ይዞ ወደ ቤተ መንግስት መጣ ይላል። ንጉሱም እድሜ ስንት ነው ብሎ ጠየቀው። ይህን ጊዜ ሲመልስ አባታችን ምን አለን? የእንግድነቴ ዘመን መቶ ሰላሳ ዓመት ናት፣ እሷም አጭርና ክፉ ሆነችብኝ አለ። መቶ ሰላሳ ዓመት ሙሉ ኖሮ እድሜ ቤቴ ሀገሬ ለማለት አልደፈረም። መቶ ሰላሳ ዓመቱን የእንግድነት ዘመን ነው ያለ። መቶ ሰላሳ ዓመት ሙሉ ኖሮ የእንግድነት ዘመን፣ እሱም አጭርና ክፉ ሆነልኝ፣ እንደ አባቶቼ እንኳን መልካም አልሆነልኝም አለ። በሀዘን በለቅሶ ልጁን በማጠት ብዙ መከራዎች አላ። የሰው እድሜ ልክ ነው የእንግድነት ዘመን ማለት። መዝሙረኛ ዳዊት ትዛይላችሁ መዝሙር ሰላሳ ዘጠኝ ላይ እኔ እንደ አባቶቼ እንግዳ ነኝ፣ በምድር ላይ መጻተኛ ነኝ አለ። እሱ ብቻ አይደለም፣ የገዛ አባቶቹን ትላልቆቹን፣ እና አብርሃም እና ኢሳቅ እና ያዕቆብን እንኳን እንግዶች መጻተኞች ናቸዋል። እውነት ነው። ምድር የእንግድነት ቤታችን ናት። መጻተኞች እንግዶች ሆነን ተሰደን የምንኖርባት ቦታ ናት። ይህ ማለት ምን ማለት ነው? ተድላ ቢሆን መከራ ቢሆን ምቾትም ቢሆን ችግር ቢሆን ማግኘት ቢሆን ማጣት ቢሆን ሁሉም የሚያልፍ አጭር ጊዜ ነው ማለት እንግዳለና፣ ጥለም እንሄዳለን፣ ጥለም እንሄዳለን። መከራ በስቶብን ተጨንቀን ነፍሳችን መሯጥ ወደ እግዚአብሔር ጌቶች ብትኖር እንኳን የምንሻው የምንፈልገው የምናስበው ነገር ባይሳካልን እንኳን ሞተን እንደምንገላገል አምነን ተስፋ እናደርጋለን። ቢያንስ ሞቼ ይገላገላል። በእግዚአብሔር ያለው እንደሆነ በተድላ ብንኖር በምቾት ብንኖር በደስታ ብንኖር በዚህ ምድር ላይ ባያልፍብን ሀብታችን ንብረታችን ባይጠፋ እንኳን ሞተን አጥተን እንሄዳለን ባዶ እጃችን። ቤታችን አይደለም፣ እንግዶች ነው። የዚህ ምድር ኑሮ የእንግድነት ዘመን እንደሆነ የእንግድነት ኑሮ እንደሆነ የሚያውቅ ሰው ለምን ቅድሚያ መስጠት እንዳለበት ምንን ማስቀደም እንዳለበት ያውቃል። ግራ አይጋባም፣ አይደናገርም። የምድር ኑሮ እንግድነት እንደሆነ ከገባን ከሁሉ በፊት የሚቀድመው እግዚአብሔር እንደሆነ አንዘነጋም። ሀብት ያልፋል። ጤና ያልፋል፣ ሰላም ያልፋል፣ እድሜ ያልፋል፣ ውበት ያልፋል። ሁሉ ነገር ሲያልፍ ግን የማያልፍ አንድ ነገር አለ፣ እሱም እግዚአብሔር አምላክ። እንግዳ እንደሆነ የሚያስብ ሰው ለእግዚአብሔር ቅድሚያ መስጠት እንዳለበት አይዘነጋም። በምንም ነገር ውስጥ የሚኖር እግዚአብሔር ከኔ ጋር አለ ብሎ ስለሚያስብ ማለት ነው። ግን ደግሞ የምድር ኑሮ የእንግድነት ኑሮ እንደሆነ የምናውቀው እኛ ብቻ አይደለንም። ጠላታችን ብሎ ስለሚያውቅ ለዛ ነው ልጅ ሊያሰናክለን ቁም ነገር ከሆነው ነው ማዘር ከሚያደርገው ከእግዚአብሔር ጋር ከሚያገናኘን ነገር ሊያወጣን ሊያሰናክለን ዘወትር የሚተጋው ቁም ነገሩን ከተረዳ ነው። እውነቱ ከገባን እንግዶች፣ መጻተኞች መሆናችንን አስበን እግዚአብሔርን ፍለጋ ከወጣ እንደምናመልጠው ስለሚያቀርብ እንደምናመልጠው ስለሚያቀርብ። በመጽሐፈ ኢዮብ ምዕራፍ አንድ ላይ እግዚአብሔር አምላክ ፊት ቅዱሳን መላእክት ተሰበሰቡ፣ ሰይጣንም ደግሞ መጣና ቆመና እግዚአብሔር አምላክ ከየት መጣ ብሎ ሲጠይቀው ምድርን ሁሉ ዞርኳት በርሷም ተመላለሱ ብሎ መለሰለት ይላል። ጠላት ዲያብሎስ ምድርን ሁሉ ዞራት በእሷም የተመላለሰው ለምን ይመስላችኋል? ለጉብኝት ነው? አዲስ ሀገር ለማየት ነው? አይደለም እኮ ግዳይ ፍለጋ ነው፣ የሚጥለውን የሚያስተናክለው ነፍስ ፍለጋ። ሌላ ምንም ዓላማ የለው። ይህንን መሳክልሽ ነገር አለ በአንደኛ ጴጥሮስ ምዕራፍ አምስት ቁጥር ስምንት ላይ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራላል። የሚውጠውን ፈልጎ የሚገድለውን የሚበላውን የሚያጠፋውን ፈልጎ እንደሚያገሳ አንበሳችን ምድር የሚዞራት ቁም ነገሩ ገብቶን እውነቱ ገብቶን እግዚአብሔርን ፍለጋ እንዳንባትክን እንዳንደክም፣ በአለም ኑሮ ስንሮጥ ስንሮጥ ስንሮጥ ሳናስበ ዘመናችን እንዲያልቅም ጠላት ብሎ ሰዎችን ከሚያስስባቸው ትላልቅ መንገዶች አንዱ ጊዜ አለኝ ብሎ ማሰብ ነው። ይደርሳል ብሎ ማሰብ ነው። አመጣለሁ ብሎ ማሰብ ነው። ቀስ ብዬ ብሎ ማሰብን። ጊዜ የለንም ክርስቲያኖች። ክርስቲያን ነገ የሚባል ቀን የለውም። ነጋችን በእግዚአብሔር መንግስት ብቻ ነው። የምንኖረው ዛሬ ነው የምንድነው ዛሬ ነው። ከጠፋንም የምንጠፋው ዛሬ ነው። በፍርሃት ካልኖረን፣ ነገ ጠፋ ይሆን የሚል ስጋት ካልተሰማን፣ ክርስቶስ ዋጋ ከፍሎ የሰጠኝን መዳን በኃጢአቴ እንዳላረግ ሰው የሚል ሰቀቀን ከሌለብን ነጋችን የጥፋት ነጋችን የሞት ይሆናል። ምንም ያክል በመከራ ውስጥ በፈተና ውስጥ ብንኖር ግን እግዚአብሔርን እስካላጣን ድረስ ተስፋ የምናደርገውን እንኳንም ተፈተን እንኳንም መከራ አየው የሚያሰኘውን ዘላለማዊ ተድላ ደግሞ ገንዘብ እናደርጋለን። እግዚአብሔር አምላክ ወደዚያ ተድላ እንድንገባ እንዲፈቅድልን ቅዱስ ፈቃዱ። የምድር ምቾት ከእግዚአብሔር ጋር ለመሆን ዋስትና አይደለም። በምድር መፈተን በምድር መሰቃየት እግዚአብሔርን ለማጣት ምልክትም አይደለም። ቅዱሳን አባቶቻችን ሁሉ ጀልቷቸው ተመችቷቸው ይኖሩ አይደሉም። በብዙ መከራ ውስጥ በብዙ ስቃይ ውስጥ በብዙ መከራ ውስጥ ነው ያለፈት። አንዳንዱ ክርስቲያን ጸበን ተፈውሶ ጸበን ተጠምቆ ስለተፈወሰ የዳነ የሚመስለው ወደ እግዚአብሔር መንግስት፣ የገባ ስለተፈወሰ ብቻ የዳነ የሚመስለው እግዚአብሔር እንደዛ አይደለም በፍርሃት ኑሩ ተባሉ በፍርሃት ኑሩ የቆመ የሚመስለው ማንም ሰው እንዳይወድቅ እንዳይጠፋ ይጠንቀቅ የትኛውን ህይወታችን እዚህ ምድር ላይ ያለን ተድላ ደስታ እግዚአብሔር ለማግኘት ዋስትና አይደለም ወደ እግዚአብሔር ለመግባት ብቸኛው ዋስትናችን ንስሃችን ነው ብቸኛው ዋስትናችን ስጋው ደሙ ነው በእግዚአብሔር ሐሳብ በእግዚአብሔር ፈቃድ መመላለስ መቻላችን ርትዕት በሆነች ሃይማኖት መኖራችን ብቻ ነው እንደዛም ሆኖ በኃጢያት በበደል እግዚአብሔር እንዳናስቀይም እየፈራን ማለት ነው። መከራት እግዚአብሔር ለመላቅ ምልክት አይደለም። እሺ ክርስቲያኖች መፈተን ንጹህ ለመሆን ለመባረክ የምንቀበለው ይቀበለው ሊሆን ይችላል? አንድ የሚደንቀኝ ታሪክ አለ። እዚህ ግብፅ ፖለቲክ ቤተ ክርስቲያን ውስጥ የሚያገለግሉ አንድ ትልቅ አባት አሉ፣ የምታወቁ ብዙ መጽሐፍትን የጻፉና አንድ ቀን ወደ ቅዱስ ጊዮርጊስ ቤተ ክርስቲያን ሄጄ አሉ። ከቅዳሴው በኋላ ልወጣ ስል አንዲት እናት በጣም አምርራ ታለቅሳለች። በጣም አመዳት ጮሃለች። በእግዚአብሔር ፊት ድፍት ብላ ታለቅሳለች። ትቻት ዝም ብዬ እንዳልሄድ የካህንነት አንጀት አልፈቀደልኝም። ልጠይቃት ወደድኩኝ። እሷ ግን እንባዋን ለቅሷን ልታቆም አልቻለችም። ረጅም ሰዓት ጠብቄ የእኔ ልጅ እንደ ምን ሆነሽ ነው የምታለቅሸው ብዬ ጠየቅኳት። ገንዘብ ቸግሯት ነው ኑሮ ተበላሽቶባት ነው እንዳለን፣ የለበሰችው ልብስ መልካም ነው፣ የአማረ ልብስ ለብሳለች። ከኋላዋ የሚከተሏት አገልጋዮች አሏት። ድህነት አይደለም እናያስለቅሳት። ምናልባት ታማ ይሆን ምናልባት ዘመድ ሞቶባት ሆነ የተጨነቄ የእኔ ልጅ ምንድን ነው የሚያስጨንቅሽ ምንድን ነው የሚያስለቅስሽ ብዬ ጠየኳት አሉ ይቺ ሴት በጣም የሚገርም መልስ ነው የመለሰችው አባቴ እግዚአብሔር አምላክ ትቶኛል እግዚአብሔር አምላክ በቤቴ ያለ አይመስለኝም ላለፉት ሶስት ዓመታት እኔ ቤት ውስጥ እኔም ልጆቼም አገልጋዮቼም አንድ ሰው አሞ አያቅም ሀዘን መጥቶ አያቅም ችግር መቶ አያውቅም። ሶስት አመት ሙሉ ሰላም ብቻ ነው። ሶስት አመት ሙሉ ተድላ ብቻ ነው። ይሄ የሆነው እግዚአብሔር አምላክ ቢተወኝ ነው። እኔ ከእግዚአብሔር አምላክ ብሩቅ ነው እንጂ እግዚአብሔር አምላክ ከኔ ጋር ቢሆን ኖሮ ከእግዚአብሔር ጋር እንዲሆን የማይፈልገው ጠላት ዲያብሎስ እንኳን ይፈትነኝ ነበረ፣ ነበር ሳንፈተን መከራ ችግር ሳላይ ሁሉ አመት የኖርኩት ከእግዚአብሔር ብሩቅ ነው። እግዚአብሔር አምላክ ይቅር እንደኔ ነው የማለቅሰው ብላ መለሰች። አይገርማችሁ! ቤቴ ሀዘን ጠፋ ብሎ የሚያለቅሰው አለ። ቤቴ ችግር ጠፋ ቤቴ መከራ ጠፋ፣ ምቾት ብቻ ሆነ ብሎ የሚጨነቅ ሰው ይኖራል። እግዚአብሔርን አጥቼው እንዳይሆን ነው እኮ ጭንቀቷ። ለምን መከራ አልመጣም? አይደለም እግዚአብሔርን አጥቼው እንዳይሆን እግዚአብሔር በሕይወቴ ስለሌለ ስለሌለ እንዳይሆን ፈተና ይጠፋልኝ። ለሰይጣን የተመቸ ኑሮ መኖር ከሆነማ ሴጣን ለምን ይፈትነኛል? የራሱን ፕሮጀክት ለምን ያፈርሳል? ለእግዚአብሔር የሚመች ኑሮ ስኖር ከእግዚአብሔር ለየኝ ይፈትነኛል። ሀዘን መከራ አይጠፋው ከእግዚአብሔር ስለራኩ እንዳይሆን ብዬ ተጨነቄ ነው አለች። ክርስቲያን የሚያስበው ከዚህ አንጻር ነው። እግዚአብሔርን ካለማጣት አንጻር፣ ከእግዚአብሔር ጋር ከመኖር አንጻር ነው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ በመፍራትና በመንቀጥቀጥ እለት እለት መዳናችሁን ፈጽሙዋል አለ። ሁሉ እየፈራችሁ እየተንቀጠቀጣችሁ እለት እለት መዳናችሁን ፈጽሙ። መዳናችሁን ፈጽሙ ማለት ምን ማለት ነው? እግዚአብሔር አላዳነንም ማለት ነው እ ክርስቶስ አልሞተልን ማለት ነው? አይደለም። ክርስቲያኖች ጌታችንማ ሞቶልናል። የጌታችንን የማዳኑን ስራ ወደ ህይወታችን አምጥቶ በእኛ ህይወት ላይ እንዲፈጸም ማድረግ ግን የእኛ ድርሻ ነው። በዛ በተሰጠን ጸጋ መመላለስ ግን የእኛ ድርሻ ነው። ለምሳሌ አዲስ አበባ ውስጥ ትራንስፖርት ችግር ነው አይደል? በእርግጥ የዚህ አካባቢ ሰዎች ባለሀብት እንደሆናችሁ ሰምቻለሁ። መኪና አላችሁ። ግን መኪና ባይኖረን ብላችሁ አስቡ። ትራንስፖርት ችግር ነው፣ መከራ ነው። በቃ መንገድ ላይ መሰለፉ፣ ፀሐዩ፣ ብርዱ፣ በጣም ችግር ነው። እና በጣም በየቀኑ ስንቸገር ጎረቤታችን የሚኖር አንድ በጣም ባለጸጋ በጣም አንታ የሆነ ሰው እኛ እድሜ ልካችንን ብንሰራ መግዛት የማንችለው በጣም ውድ የሆነ መኪና 30 ሚሊዮን 40 ሚሊዮን መኪና የሚያወጣ መኪና ገዝቶ ሰጠንበት። እየሰማችሁ ይህ ሰው ይሄን ሰው ከትራንስፖርት እንግዲህ ከፀሐይ ከአዋራ ከዝናብ ላይ ነው እስቲ ልገላግለው ብሎ መኪና ገዝቶ ሰጠን። መኪናውን አምነን ተቀበልን። የሰውየው ክፉ ነገር አላሰበም። ስለዚህ ስለራ ስለራራ የሰጠን ብለን አምነን ተቀበልን። ግን ችግሩ መንጃ ፈቃድ የለም። ስለዚህ መኪናውን እየነዳን ወደ ስራ ከሚሄድ ይልቅ ከመኪናው ጋር ፎቶ እየተነሳን ፌስቡክ ላይ ምናምን ፖስት እናደርጋለን። በየቡናው በየሄድነበት ቦታ እኔ እኮ በጣም ውድ መኪና አለኝ እያለ እናወራለን። ግን መኪናውን አንነዳም። አሁንም በታክሲ ነው የምንሄደው። አሁንም እንጋፋለን። አሁንም እንሰለፋለን። አሁን ሁለት ጥያቄ አለኝ። ይሄ ባለጸጋ እኔና እናንተን ከፀሐይ ከዝናብ አድሎናል ወይስ አላደለንም? መልሱ ምን እንጂ አድሎናል አይደለ ለመዳን የሚያስፈልገውን ነገር ሰጥቶናል። እኔና እናንተ ግን ከዚህ ፀሐይ ከዚህ ዝናብ ድነባ ይሳለን ነው? አልዳንም። ሰውዬው ይሆናል፣ እኛ ግን አልዳንም። ለምን? የተሰጠን ጸጋ የተሰጠንን ስጦታ መጠቀም ስላልቻልን ማለት ነው። መጠቀም ስላልቻልን ማለት ነው። መኪናውን መኪና ልጅ እንደሚነዳ ተምሮ መንጃ ፈቃድ አውጥቶ ነዳጅ ሰልቅ ነዳጅ ሞልቶ ጎማ ሰርቅ ጎማ ቀይሮ ዘይት ሲበላሽ ዘይት ቀይሮ ሰርቪስ እያስደረጉ መንዳደኛ ድርሻል ክርስቶስ ውድ የሆነ እድሜ እድሜ ልካችንን ብንሰራው ከአዳም ጀምሮ የነበሩ አባቶቻችን ነቢያት ለፍተው ለፍተው ሊቀ ካህናት መስዋዕት ሰውተው ሰውተው ሊያገኙት ሊያመጡት ያልቻሉትን የዘላለም ድህነት የሚባል ስጦታ ውድ የሆነ ስጦታ ሰጥቶናል። አድኑናል ማለት ይህ ነው። ይህን ስጦታ ተቀብለን የትራፊክ ግ እያከብ ትራፊክ ቁም ሲል ትቆማለ ንሳ አባት ቁም ሲል እየቆምክ ሲል እየሄድክ ከህይወት ጽድቅ ሲጎድ እንስሳ የገባ ራስን ሰርቪስ እያስደረክ ሥጋው ደግሞ እየተቀበልክ በሚገባ ምግባር በእግዚአብሔር ስራ ወይስ እየተመላለስ መዳንን እስከ ፍጻሜ ማድረስ ያንተ ድርሻ ነው። የተሰጠን እግዚአብሔር ማዳን ተቀብለ ህይወት ካላፈራህበት፣ ፍሬ ካላፈራህበት፣ ካልኖርክበት አልዳንክም። ያልዳንክም ጌታ ስላላዳነህ አይደለም፣ አንተ የሚገባህን ስራ ስላልሰራ ሐሳቡ ደስ ማለት ነው። ለዛ ነው ቅዱስ ጳውሎስ በመፍራትና በመንቀጥቀጥ መዳናችን ፈጽሟል። ክርስቶስ አድሯቸዋል። ያን የተሰጣችሁን የመዳን ጸጋ መፈጸም እናንተ ድርሻ ነው። እለት እለት እየፈራችሁ ክርስቲያኖች፣ ያጣነው እኮ እግዚአብሔርን መፍራት ነው። ፈሪሃ እግዚአብሔር እኮን ያጣ ነው። በድለን የሚፈረድብን አይመስለንም። አጥፍተን የሚፈረድብን አይመስለንም። የምንሞት አይመስለንም። ሞተን ወደ ዘላለማዊ ቅጣት የምንገባ አይመስለንም። እግዚአብሔር ግን ይፈርዳል። እግዚአብሔር ግን ይቀጣል። ጽድቁ፣ ፍርዱ ለዘላለም ጸንቶ የሚኖር ነው። መሀሪ እንደሆነ ሁሉ ፈራጅ ነው ይቅርባ እንደሆነ ሁሉ ጻድቅ ነው። እግዚአብሔር ይመለከታል። ሰው ያላየብንን ያያል። ሰው ያልሰማብንን ይሰማል። ሰው ያላስተዋለውን ያስተውላል። እኛ ራሳችንን አዋርደን ራሳችንን ዝቅ አድርገን እንዲያድነን እንዲቤዠን ለሱ ማቅረብ ካልቻለ ሊምረን ይወዳል አምላክ ሊፈርድብን እንደሚገደዳል ከመፍረዱ በኋላ ይልም ለእያንዳንዱ እንደ ሥራው የሚፈርደው አይደለም ይፈርዳል። እግዚአብሔር አምላክ የቆማችሁ መስሏችሁ እንዳትዘናጉ። እግዚአብሔር ይፈርዳል። እግዚአብሔር ያጥፋል፣ ያጠፋል፣ ያድናልም፣ ይገድላልም እግዚአብሔር አምላክ። ይሄን መዘንጋት አያስፈልግም። ዘመኑ ዘመነ ምሕረት ነው። ንስሓ የምንገባበት ጊዜ ተሰጥቶናል። ንስሓ የምንገባበት ዕድል ተሰጥቶናል። ንስሓ ካልገባን ሟቾች ነን። ሰለም እነዚህ ሕፃናት አይደሉም ለመቁረብ መሰለፍ ያለባቸው፣ እኛ ኃጢአተኞቹ ነን። እነሱ ማጻድቃናቸው፣ ንጹሃናቸው፣ ምን ያስቸግራቸው? አረጃለው ነገ አለኝ እድሜ ሲገፋ ብለን እንዳንዘናጋ ነገ ያለው ሰው የለም። ዛሬ ወደ ክርስቶስ መቅረብ ያለብን ወደ ህይወት መምጣት ያለብን ዛሬ ነው። ዛሬ በደከምነው ድካም ልክ፣ ዛሬ በሰራነው ስራ ልክ፣ ዛሬ በለፋነው ልፋት ልክ ነው ዋጋችን። ይህንን ህንጻ ለማቆም ምን ያክል ደክማችኋል? ምን ያክል ለፍታችኋል? ዛሬ የምትደክሙት ድካም፣ ዛሬ የምትለፉት ልፋት እኮ ነገ ከነገ ወዲያ ይሄ ህንጻ ሲመረቅ ይሄ ሁሉ ሳይሳቅ ማህሌት መቆም እንዲችል ነው ነው ማስቀደስ እንዲችል መቁረብ እንዲችል ነው ያኔ ደስ ስትሰኙ ደስ የተሰኛችሁ ዛሬ ስለደከማችሁ ዛሬ ስለለፋችሁ ነው። ዛሬ ካልሰራችሁ ነገ ደስ አትሰኙበት። ዛሬ በደከም ነው ዛሬ በለፋልክ ነው ነገ በዘላለማዊ ደስታ በሰማይ ደስታ ውስጥ መኖር የምንችለው። ሀሳቤ ግልጽ ከሆነ ማለት ነው። እንፍራ። እግዚአብሔር አምላክ የሚፈራ አምላክ ነው። አይለመድም። መቅደሱን አንልመደው፣ አውደምረቱን አንልመደው፣ አንደፋፈረው። እግዚአብሔር አምላክ የሚደፈራ አምላክ አይደለም። ሁሌ ማለዳ አዲስ የሆነ አምላክ ነው። ፍሩት የሚፈራ አምላክ ነው። እግዚአብሔር አምላክ ቅርብ የሆነውን ያክል የሚወደድ የሆነውን ያክል የሚፈራ አምላክ ነው። ቅዳሴያችን ሲጀምር ካህኑ አሃዱ ካለ በኋላ በዜማ የምንቀባበሉ ምስጋና መስጋና አለ አይደለ። መዝሙር 116ን ካህኑ ምዕመና ምን እንቀባበላለን? ሰብሕዎ ኩልክሙ አህዛብ ይላል ካህኑ አይደለ። አህዛብ ሁላችሁ እግዚአብሔርን አመስግኑት ሲል ወይሴብሕዎ ኩሎም ሕዝብ ሙሉ ያመሰግኑታል ብለን እንመልሳለን። ከዛን ካሁን ይቀጥላል። ለምን አህዛብ እንደሚያመሰግኑት ሲናገር እስመ ጸንዐት ምህረቱ ላዕሌነ፣ ምህረቱ በእኛ ላይ ጸንታለችና አመስግኑት ይላል። እኛ ንቀበልና ጽድቁ ስለ እግዚአብሔር ሄዱ ለዓለም፣ የእግዚአብሔር ጽድቁ ፍርዱም ለዓለም ለዘላለም ፀንታ ትኖራለች ብለን ይችላል መልሳል። ፈራጅነቱ ጸንታ ትኖራለች ነው ያለች የማህሪነቱን ያክል ማለት። ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ። በእንግድነታችሁ ዘመን በፍርሃት ኑሩ። በመፍራትና በመንቀጥቀጥ መዳናችሁ ፈጽሞ የመጽሐፍ ቅዱስ ትምህርት ነው። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።